እኔ ከዚህ በላይ ምንም ማድረግ አልቻ ደክሞኛል። በቃ እራሱ የገባበት ጣጣ እኔንም ሂጅ ከእዚህ አለኝ አይደለ? እሺ አልኩኝ ሄድኩኝ። አሁን መጣ፣ ተደበደበ፣ የማጥፋት ነው የዳንኤል ቤቱ ድረስ ሄድሽ፣ ብሩኬ ቤቱ ድረስ ሄድሽ? በአንተ ምክንያት ነው የሄድኩትኝ። አሁን የማይሆን ነገር እንድታወራ አልፈልግም። እንደማይገባሽ ነግረሽኛል። ገብቶሻል። ይሄን ያክል እኮ ጨካኝ አይደለም ብሩኬ። አሁን እያወራው ያለሁት ስለ ክስ ነው። ልጁ ነገሩን ወደ ሕግ ከወሰደው እኮ አንደኛ መረጃ ሁላ አለው እኮ፣ ቪዲዮ አለ፣ ተለቋል እኮ። ስለ እኔ እና ስለ አንተ አይደለም እያወራ ስለ ራስህ ነው። አገባሽ ስለ አንተ ማ ያገባ፣ ስለ ዳን ያገባኝ። ከያዘሽ ተጋቡዘው ማመን ያለባትን አምና ነው እዚህ ነገር ውስጥ የገባሁት እኔ ደግሞ ህይወቴን በጥብጦታል። ያደረግኩትን አረኩት። በቃ ይቅርታ ጠይቀው፣ አልጠይቀውም። ለምንድነው? ማን ነው እሱም? ጠይቀው ይቅርታ እድሜልኬን እኮ እየጠየኩት እኔ መጣሁት። አሁን ከፈለጋችሁ እሱ እኔ እንደፈለግሽ ወስኝ። ጭራሽ ቪዲዮውን ሁላ እያየሁት የሚያወራው ነገር እኔ አንቺ ካለሽን ከጎኔ ምናምን ምንም እያናደርኩሽ እኔ አይደለም የሚያደርገውን ነገር በስርዓት እየነገርኩሽ ነው። እሱ የሚፈልገው ምንም አሏሽም። በድጋሚ ሰላም እናገረዋለሁ አንቺን ነው። ሰላም ሰላም፣ ውድ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር ይመስገን። ያው ትናንት በተለቀቀው ቪዲዮ እንዳያችሁት ዳኒ ብሩኬን ለመክሰስ እያሰበ ነው እና እኔ በተቻለኝ አቅም ለማስቆም እየሞከርኩ ነው። እና አልቻልኩም ማለት አሁንም ድረስ ስደውልለት ሀይሚታይኝ በእናትሽ ምናምን ነገር እያለኝ ነው ማለት። እኔንም ማስቀየም አልፈለገም፣ ክሱንም ማቆም አልፈለገም። ድጋሜ እንደዚህ ጥቃት የሚያደርስበት ምናምን ስለመሰለው እልህም ይዞታል። እንደገና ደግሞ የሆነ ወንድ ልጅ ሲመታ የሆነ ከውርደት ክብርን ከማጣት አይነት አድርጎ ይቆጥረዋል። እና አላቅም ብቻ ልክ ነው ዳኒ፣ ልክ አይደለም አይደለም። ምክንያቱም የደረሰበት ጉዳት ቀላል አይደለም። ግን አላ ይሄን ያክል ድረስ ደግሞ መሄድ የለብንም። እና የተቻለኝን ለማድረግ እየሞከርኩ ነው፣ ክሱን ለማስቆም እየሞከርኩ ነው። እሱ ግን አልሰማም ብሎኛል። እና ዛሬ የመጣሁት ብሩኬና ሶሲን ለማውራት ነው ምክንያቱም ነገሮች እዚህ ጋር ማብቃት አለባቸው መቋጨት አለባቸው። ወደ ሌላ ሳይሄድ በፊት በይቅርታም ሆነ በምንም ብቻ እንዴትም አድርገን መፍታት አለብን ብዬ አስባለሁ እና ለዛ ነው የመጣሁትኝ። እንደምንም ብለን በተረጋጋ መንፈስ በይቅርታ መፍታት አለብን ጉዳዩ ወደ ሌላ ሳይሄድ በፊት ማለት ነው። እና የመጣሁት ለዛ ነው። ሶሲንም ብሩኬንም ቴክስት አርጌላቸው ጽፌ የላቸው እሺ ብለውኛል። እንደሚመጡ ነግረውኛል ማለት ነው። ግን ያው ሁለቱም እንግዲህ ለየብቻ ነው የነገርኳቸው። ተነጋግረው ያው መምጣታቸው አይቀርም ብዬ ስለማስብ ለየብቻ ነው ብሩኬ ያለም አላልኳትም፣ ለሷ ለሱም ደግሞ ሶሲ ያለች አላልኩትም። ግን ያው ዞሮ ዞሮ ካላቸው ቅርበት አንጻር ማውራታቸው አይቀርም በሚለው ነው እና ግን እንግዲህ ሁለቱም መጥተው እሺ ብለውኝ፣ ሶሲም ወደ ዳኒ ተመልሳ ዳኒን ይቅርታ ብላ ነገሮችን ማረጋጋት አለባት። ብሩኬም ደግሞ ይቅርታ መጠየቅ አለበት ክሱን እንዲያቆም ዳኒ ማለት ነው። እንደምንም ብለን ማስቆም አለብን ይህን ነገር ምክንያቱም አይታወቅም። እሱ ብዙ ሰዎችን ሊያውቁ ይችላል። ምንም ቢሆን በጣም ፌመስ ሰው ነው ምናምንና ብዙ የህግ ሰዎችን ሊያውቅ ይችላል እና ህግ ላይ ከደረሰ ይሄ ነገር አስቡት፣ መዘዙ በጣም ብዙ ነው። ለዛውም በዚህ ሰዓት ማለት ነውና ይከብዳል። ነገሮች እየከበዱ ከሚሄዱ ይሄን ነገር ባጭሩ ለማስቆም ዛሬ መጥቻለሁ ማለት ነው፣ ሁለቱንም ለማውራት እሺ እንደሚሉኝ ተስፋ አደርጋለሁ። እኔ እዚህ ድረስ እንደርሳለን ብዬ አስቤ አልነበረም። ግን ያው ብሩኬም ስሜታዊ ሆኖ በጣም ጎድቶታል። ጥርስን የሚያክል ነገር አስቡት እንግዲህ። ትናንት እንዳያችሁት ትናንት እንደነገርኳችሁ እንደዛ ሆኖ ፊቱ ምናምን ተጎድቶ ቆሳስሎ እንደዛ ሆኖ ዳኔን ማየት ይከብዳል። ለጓደኞቹም፣ ለሚያውቁትም ሰዎች ለአድናቂዎቹም ውርደት ነውና እሱ ይህንን ነው እያሰበ ወደ ክስ ሄዳለው ምናምን ነገር የሚለው ይሄን ነገር እያሰበ ነው። ለኔ ውርደት ነው ንቀት ነው ክብሬን አጥቻለሁ ምናምን ነው እያለ ያለውና ብቻ ይከብዳል ሶሲን ደግሞ ሊያናግራትም ሊያገኛትም ፍቃደኛ አይደለም። ግን ይሄ ነገር ወደ ሕግ እንዳይሄድ ያለኝ አማራጭ ሁለቱን ማገናኘት ነው ብሩኬም ደግሞ ይቅርታ እንዲጠይቀው ማድረግ ነውና ብሩኬም እሺ እንደሚለኝ ተስፋ አደርጋለሁ። አላቅም እንዴት እንደምላችሁ እኔ እንጃ እንዴት እንደምነግራችሁ አላቅም። በእኔ ቦታ ብትሆኑ ነው ይሄ ነገር የሚገባችሁና ምን አለ ዝም ብዬ አልፌው ቢሆን ችዬ ቢሆን እያልኩኝ ነው፣ አሁን ላይ እየጸጸተኝ ነው። እኔ እንጃ ሰው በመደባደብ እኮ ሊሞትም ይችል ነበር። አስባችሁታል። አሁን በቀላል አልፏል። ችግር የለውም ግን የሰው ህይወትም ሊጠፋበት ይችል ነበር እጁ ላይ ብሩኬ ላይና በጣም ነው እየከበደኝ። በጣም ያን ሰዓት ምንም ያክል ብናደድ ምንም ያክል ብቀየም ምን አለበት ዝም ብዬ ታግሼ ባልፍ እያልኩኝ ነው አሁን ላይ ብቻ። ግን አላውቅም እስኪ እስኪ መጡ እንጠብቃቸውና በተቻለኝ አቅም ችግሩ እንዲፈታ ለማድረግ ሞክራለሁ። እና በተቻላችሁ አቅም ደግሞ አብዛኞቻችሁ የሆነ መጥፎ ነገር ላይ ሰፖርት ባታደርጉ፣ እንኳን መታኸው፣ ደግ አደረከው ማለት የሚመስለው ብሩኬ ድጋሜ እንዲደግመው እንዲመታው ነው የሚመስለው። ዳኒን ሰፖርት ስታደረጉት ብሩኬን ማለት ነው። እና እጁ ላይ የሰው ህይወት ቢሞትበት ምን ምን ትጠቀማላችሁ እናንተ? ይሄ እኮ ጥሩ ነገር አይደለም፣ እናንተ። ጥሩ ነገር አይደለም እየመከራችሁት ያላችሁት። ሜቢ ሊያየው ይችላል። እናንተ የምትፖስቱትን ቲክታክ ላይ የሚመጣለትን ሊያየው ይችላል ምናምንና ጥሩ ስራ ነው ማለት ነው የሰራሁት ብሎ ቀጣይም ሲያናድደው ሌላም ሰው ሲያናድደው ሊደባደብ ይችላል። ከዛ ይሄ ልጅ ሰው እጁ ላይ ነፍስ ቢያልፍ ምንድን ነው የሚሆነው? እናንተ ራሱ አይጸጽታችሁም? እና እንዲህ አይነት መጥፎ ድርጊቶችን ሳፖርት ባታደርጉ በጣም ደስ ይለኛል። እኔ በጣም ነው የተሰማኝ በሰዓቱ በጣም ነው የደነገጥኩትኝም። ነገሮች እንደዚህ ይሰፋሉ ብዬ አላሰብኩም ነበር ብቻ ግን አላቅም እንግዲህ፣ ፈጣሪ ነገሮችን ቀለል እንደሚያደርግ ተስፋ አደርጋለሁ። ዳኒም በደንብ አስቦበት ተረጋግቶ ይህን ክስ የሚለውን ነገር እንደሚያቆም ተስፋ አደርጋለሁ። ከሶሲም ጋር ያላቸውን ችግር ፈተው በሰላም ቢቀጥሉ ደስ ይለኛል። ማንም በማንም ሰው ሕይወት ውስጥ ጣልቃ ባይ ገባ በጣም ደስ ይለኛል። ብቻ አላቅም እስኪ እስኪ መጡን ጠብቃቸውና አውርተናቸው እንግዲህ ነገሮች እንዲፈቱ ለማድረግ እንሞክራለን። እንደማላገኝ ያውቃል ልቤ፣ ለእኔ እንደማቶ ነኝ ተረርቶታል ቀልቤ፣ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ፣ ተስፋ ቆርጦ እንደማላገኝ ያውቃል ልቤ ለኔ እንደማቱ ነይ ተራርቶታል ቀልቤ ሆነን ጽንፍለን ጽፍ በአካል ተራርቆ ተራርቁ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ የአይኖች ቀዳዶቹ ውኃ ፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ እያለኝ ሲያጽናናኝ መንፈስ፣ ቁርጠት ስትለየኝ እንዴት ይቻል ነፍሴ። የአይኖች የቀዳዶች ውኃ ያፈለቁ ጉንጭንም በጉንጭ ሲያቋርጡ ነሽ እንኳን ደህና መጣሽ። ጥሪ አክብረሽ ስለመጣሽ አመሰግናለሁ። ትናንት አይተሻል ብዬ አስባለሁ። ቪዲዮ ዳኒ አይተሻል አይደል? ደወልሽለት? አልደወልኩ። ለምን አልደወለት? ስልኬን ስለማያነሳ አልደወል ማለት። ብትደውይለት ደስ ይለኛል። ዛሬ የጠራሁሽ ማለት የተፈጠሩት ነገሮች በጣም ነው የሚያስጠሉት። ዳኒ በጣም ተጎድቷል አይሚ። እሺ ወለተሽ እምልሽ ምን እንደሆነ ታውቂያለሽ? ባለፈው ትዝ ይልሻል አደለ? ከአንዴም ሰንቴ መተን ይቅርታ ለመጠየቅ ነበረ። ዳንኤል ጋር ስንቴ ጊዜ ደውያለሁ እኔ። ከዚህ በላይ ምንም ማድረግ አልች፣ ደክሞኛል። በቃ ራሱ የገባበት ጣጣን ተወው በቃ ልጁን ተወው፣ አንተም የራስን ህይወት ነው አሉ አደለ? ተባባሉ አደለ? ሁለቱም። እኔንም ሂጅ ከዚህ አለኝ አደለ? ሻልኩ ሄድኩኝ። አሁን መጣ ተደበደበ። የማጥፋት ነው የዳንኤል እኔ ጥፋት የለበትም እኮ እያልኩኝ አይደለም። ጥፋት ሊኖርበት ይችላል። ማናችንም እዚህ ጋር ትክክል አይደለንም። ሁላችንም ስህተት ሰርተናል፣ ጥፋት አጥፍተናል። ሶስ እንድትረጂኝ የምፈልገው ማለት ነው። ግን አሁን ልጁ በጣም ተጎድቷል፣ እና ደግሞ እያሰበ ያለው ሀሳብ ማለት ነው በጣም ነው የሚያስጠላው። መቼም የብሩኬን ክፉ ነገር አትፈልጊያለሽ ብዬ አላስብም። ምንም ቢሆን እንደማልፈልግ ያውቃለሁ። ልክነኛ እኮ እሱ እያሰበ ያለው ደግሞ አሁን ላይ ቀላል ነገር አይደለም። የሚያጣው ጥርስን የሚያክል ነገር ነው እና እኔ ሁላችንም ስህተት ሰርተናል። እሱ ደግሞ አሁን እያሰበ ያለው ነገር በጣም ነው የሚያስጠላው። ማለት በጣም ተጎድቷል ልጁ፣ ፊቱ ቆስሏል እና ደግሞ ጥርሱ ታሟል። የምር ሊወልቅ ትንሽ ነው የቀረው። እና እሱ እከሳለሁ ነው እያለ ያለው ስ ው እከሳለሁ እያለ የምር ነው። እኔ ለማስቆም ሞክሬያለሁ ትናንት እንዳየሽው ሄጄ ቤት ጠይቀዋለሁ ታይዋለሽ ብዬ አስባለሁ። ቪዲዮ አላቅም እከሳለሁ ነው እያለኝ። እራሱ እኮ ነው ጸብ ጀመረው እንዴ እኮ ነው። አሁን ሊሰማኝ ፈቃደኛ አይደለም። እኔ አይኒ እኔ ምን እንደማደርግ አላውቅም። ሲቀጥል ደግሞ አሁን ማለት እንደዚህ እራሱ ነው የከሌ ነው ምናምን እያልን ባንወቃቀስ፣ እንትና ነው ጸብ ጀመረው እንትና ነው ባንባባል ልክ ነው። ምክንያቱም እንደዛ ከተባባልን ብዙ ልንወቃቀስ ነው። ገባሽ? እኔ እናንተ ናችሁ ልላችሁ ነው ማለት ነው። በዚህ ስለተባልን ነው ብዙ ነገር ለማረም እኔ ምን ማረግ እንደምችል ታውቂያለሽ? ለአንዴና ለመጨረሻ ዳንኤልን ማናገር። ከዛ ውጪ ግን ዳንኤል እምቢ ካለኝ ምንም ነገር ልፈጥር አልችልም። ግን እኔ ብሩክን እንዳይከሳ እንደምንም አረጋለሁ እና እሱም የራሱን ሕይወት እንደ እንዲ ይሄ አማርኛ እንዲመራ ለማድረግ እሞክራለሁ። ገባሽ አይደል? ሃይሚ ግን አንቺ አሁን ዛሬ መተሽ ታረቁ። ስለዚህ ከዳኒን ጋር እንታረቅም። ምክንያቱም የዛኔ እኔ ታረቅ ምን የሁለታችሁ ህይወት ነው። ምክንያቱ እኔ አንተሽ ለሁለት ሆናችሁ እንደዛ ስትሉ ምናምን እሱም ነው ልብ ልብ የሰጠው ገባሻ? ሃይሚ አንቺን እዚህ ጋር ጥፋተኛ እያረኩ አይደለም። መጀመሪያ በእኔና በሩክ ነው በብሩክ ነው የተጀመረው አይደለም በዛ ነው የተጀመረው። ግን ነገሩን የሰፋው እንዲሰፋ ያደረገው ያንቺም እንደዛ መናደድ ከፍ ብለሽ በቃ በጣም መናደድሽ እሱም የልብ ልብ የተሰማው በዛ ምክንያት። ልክ ነሽ ብሌም እያደረግኩ አደለም። ግን እኔም በቦታው በሰዓቱ ልክ ነኝ እንደሞሽ። አሁን ያለፈውን እያመጣም በቃ ባንወቃቀስ የምሬን ነው። በቃ ነገሮችን ለመፍታት ንሞክር። ሚያልቀስሽ ልምኮ ምንም ያልኩት ነገር እሺ። እሱ ነገሮችን እያከረራቸው ነው ዳኒ። ሊሰሞኝ ፍቃደኛ አይደለም። ትናንትና ቤት ድረስ ሄጄ የማላቀው ሰፈር በሎኬሽን ነው የሄድኩት፣ ሁላ ማለት ነው። ና አስቢው። ቤት ድረስ ሄጄ እንደዛ ጠይቄው ለማረጋጋት ሞክሬ፣ የራሱ እስቲል ነው የክሱን ነገር እንትን ሊል አልቻለም። ሊያቆማ ሊያቆም አልቻለም እና ተረጅኝና ቢያንስ ሄደሽ አግኘው። ከዛ እኔ ምንም ቢሆን ምንም ብናደድበት ምንም የፈለገ ነገር ቢሆን ብሩኬን የሆነ ክስ ቦታ ላይ ህግ ቦታ ወስዶ ምናምን እንዲከሰው አልፈልግም እዛም ቦታ እንድንደራረስ አልፈልግም። እኔ አንቺም ትፈልጊያለሽ ብዬ አላስብም። ስለዚህ በቃ አሁን ይሄ ያለፈው የተፈጠረው ነገሮች እስኪ ወደ ኋላ እንተዋቸው እና አሁን ያለውን ነገር ለማስተካከል እንሞክር። እሱ ማግኘት አልፈልግም ምናምን ነው እያለ ያለው እሷን ግን አንቺ ደግሞ እንደምንም ብለሽ እሱን አግኙ በቃ ደውይለት። ምናምን ነገር ልንገርሽ፣ ዛሬ እደውልለታለሁ። ስልክ ካላነሳ እንትን ካላለ ወይ ቤቱ ለአንዴና ለመጨረሻ ጊዜ ስለተጎዳ ሄደ ይሆናል። ጀመር ትን ከዛ በኋላ ግን እንገርሽ የምሬ ነው ምልሻ ሚሳላዝን ቀርቼ አይደለም ሳይሰማኝ ቀርታ አይደለም። ግን በቃ እንዴት እንዴት እንደሚያደርገው ስለማታውቂ ነው። ገባሽ አደለ? ሀይ እኔ ደግሞ ማንንም ሰው መለማመጥ አልፈልግም። ከአንዴም ስንት ጊዜ ተለማመጨ ትዕግስቴ ሙጥጥ አድርጌ ነው የመጣው ዛሬ በቃ እኔ እኮ ያለፋችሁበትን መንገድ ላቀው አልችልም፣ ልረዳም አልችልም። ገብቶ ያለ ነው ነው ያወራው። ታውት አሁን በተከሰተው ሲቹዌሽን፣ አሁን በተከሰተው ማ እኮ እኔም ተናድጃለሁ። ገባሽ? ያሳየኝ ነገር በጣም ነው የሚደብረው። እኮ እኔ እንደውም ምንም አይሰዊ ያሳየሽ ነገር ይሄን ያህል ኢምፖርታንት አይደለም። ኮመንት ቢባል ከአመት በፊት የነበረ ኖርማል ወሬ መገናኘታችን። እኔ እና ብሩክ ጓደኛ ማማቾች ነን ለረጅም ጊዜ። ኦፍ ኮርስ መናገር ነበረብን። ልክ ነሽ፣ ሊሰማሽ ይችላል ግን ይሄን ያህል እንደዚህ የሚያስብል ነገር አልተፈጠረም፣ እኔ እና ብሩክ መሀል ገባሽ? አይደለ አይኔ እውነት የምሬን ነው። እንደው በዛ ነው ያልደወልኩለትም ደውዬ እንዴት ነህም ያላልኩህም ያላልኩህም ማልኩ ያላልኩትም በዛ ነው። ጌታን እኮ አሁን እያልኩሽ ያለሁት ትናንት አንደኛ እንደዛ ሆኖ ቪዲዮ ተለቋል ታያለሽ። አይተሽ እስካሁን ባለመደወልሽ የባስን ልጁን የባስ ልጅ ሊያናድደው እንዴት አትጠይቀኝም ሊል ስለሚችል አንደኛ ደውይለት ከዛ ሁለተኛ ነገር ደግሞ ነገሮችን እንዲያረጋግ አውሪው ገባሽ ይሄ ብዙ ሰዎችን ሊያውቅ ይችላል እሱ ፌመስ ነው ምናምን ነገሩን እዛ ድረስ እንዲወስዱ አልፈልግም እንኳን ደህና ነን ደህና ነን በሰላም ነው የጨረስሽ እስኪ ቤቱ ድረስ ሄድሽ ብሩኬ ቤቱ ድረስ ሄድሽ በአንተ ምክንያት ነው የሄድኩትኝ ምን እሺ በእኔ ምክንያት ነው አሁን ማይሆን ነገር እንድታወራ አልፈልግም። እንደማይገባሽ ነግረሽኛል። ገብቶሻል አይደል? ይሄን ያክል እኮ ጨካኝ ጫካኝ አይደለሁም። በቃ ካልሆንሽ ያኔ ስታወሪ ብሩኬ ይሰማዋል ብለሽ ነበር። ያን እንደዚህ አይነት ወራ ያለ ማውራት አይነት። ብሩኬ አሁን እያወራው ያለውት ስለ ክስ ነው። እሺ፣ ምን ክስ? ምን የሄድኩት ለዛ ነው። ምን ክስ? እሺ፣ ሲቀጥል ልጁን በጣም ጎርተኸዋል። እንኳን ስራው ነው። እንኳን ተጎዳ። ብሩኬ ምን ሆነህ ነው? እንኳን ተጎዳ፣ ስራው ነው። ልጁ ነገሩን ወደ ህግ ከወሰደው እኮ አንደኛ መረጃ ሁላ አለው እኮ፣ ቪዲዮ አለ ተለቋል እኮ እንደዛ ስትደባደብ አለ እኮ። በቃ ምን መስከሰር ነው? ሌላ ምን? ቆይ ማንን ተማምነህ ነው እንደዚህ ብቶ ነው? ማንን ነው? እግዚአብሔር ነው ያለኝ ማንንም አልተማምነም። እንዴ የሰው ሰው እንደዚህ ጎርቻ፣ እግዚአብሔር ነው ያለኝ ትላለህ እንዴ? አንተ ምን አይነት ንግግር ነው? ተናገረው፣ ያደረገው ነገር ነው እንደጎዳ ያደረገው። እዩ ምን እንደሚያወራ እዩ። ብቻ እንዴ ምን እንደሆነ ምትይ

ያደረግከው ነገር እኮ አሁንም ረስቸው አይደለም። በቃ ካረሳሽ ከገረመሽ እንኳን ገረመሽ። በቃ ምንም አዲስ ነገር የለም። ወጣልኝ ወጣልኝ እኮ ማመን ያለብሽን ሰው አምነሽ ስለ እኔ አይደለም ያወራው አለ። ነው ምን ይገርምሻል? የሚነካሽ ነገር አለ ማለት ምን ለማለት ፈልገህ ነው? አይደለም ምን ለማለት ፈልገህ ነው? ምን ይነካሻል አንቺ፣ እስኪ ንገሪኝ። አይደለም እኔ በቃ ከዚህ በላይ ማንንም መለመን አልፈልግም። እየሰማኸኝ ነው? ማንንም እኔ በኔ ምክንያት እንዲወቅሰኝ አልፈልግም። በኔ ምክንያት ነው እኔ ነገር ይፈጠራለሁ። በቃ እኔ በራሴ ምክንያት ነው። ስማ እኔ ያለኝን ስም እንጂ አንቺን ስም አትፍቶ አይደለም። ዛጋ ስማ፣ እንደዛ ፕላን ስታደርጉኝ ማለፍ ስችል በመናደደኝ ነው ነገሮች እየሰፉ እንደዚህ የሆኑት አይደለም ቤተሰቦች እህት፣ ወንድሞች እንዲወቅሱኝ ከረፈደ በኋላ ነው። አልፈልግም። ከረፈደ በኋላ ነው። ገብቶሻል? ይህንን ነገር ያወቅሽው? አይ እኔ በጣም ስለተናደቅኩ ነው። ማመን ያለባት ያንቺን ሰው አይደለም። እኔ ከኔ ጋር ነው ብዙ ኬዝ ያለ። ማመን ያለባትን አምና ነው እዚህ ነገር ውስጥ የገባት። እኔ ደግሞ ህይወቴን በጥብጦታል። ያደረግኩትን አረኩት። በቃ ምን ሆነሽ? አልቆጭም። እኔ ስለመጣሁት ምናምን አልቆጭም። አልጠይቀውም። ለምንድን ነው ማነው? እሱም ጠይቀው ይቅርታ ብሩኬ እኮ እንደ እድሜ ልኬን እኮ እየጠየኩት ነው የመጣሁት። ስሚኝ እኮ አትጠይቂ። በእኔ አታሳቢ ምንም አይነት ነገር በቃ እኔ ነኝ ረጣጣስ ምገባው ጊዜ ውሳኔ ወስን ምንም ማይሆን ነገር አታውራ። በቃ እኔ አሚ እንዲህ እንዳወራ ያደረጋችሁኝ ሁላችሁም ናችሁ። እያደረጋችሁት የነበራችሁት ነገር አሁን ነው። በቃ አንቺ ለኔ ለአንተ ብዬ ምናምን ብለሽ እንድትገቢ አልፈልግም። በቃ እሺ፣ ማስረጃ ምንም ብሩኬ እራሴ ለምንድን ነው የማርፈው እ ለምን ለምንድን ነው የማርፈው እ ለምንድን ነው የማርፈው? እስካሁን እኮ እኔ ብሩክ ትዕግስቴን ታግሼ እ ፀጥ ብያችሁ ምናምን ያየሁት ስናገር አይግረማሽ። እኔ ጭራሽ እንዳይገርመኝ ስናገር ገብቶሻል። ይሄ ሁሉ ሳምንት ምናምን ታግሼሻለሁ። የለመንኩሽ ዝቅ አድርጌ እራሴን እሱንም ቢሆን እ ከእሱ ከእሷ ጋር እንዳይለያይ። አሁን ከፈለጋችሁ እስወስን። እኔ እንደፈለግሽ ወስኜ ጭራሽ ቪዲዮውን ሁሉ ያያዩት የሚያወራው ነገር እኔ አንቺ ካለሽን ከጎኔ ምናምን ማይመስል ነገር ጭራሽ አንቺ ኢቭን እንትን ይልቅ የሆነ ኬዝ ውስጥ ብትገቢያ ምን እኔ ተጠያቂ መሆን አልፈልግም። እሱ እንደዛ ተጎድቶ ህግ ቦታ ሄዳለሁ እያለ አንተ የሚያሳስብህ ላንቺ ብዬሽ ወይ የሆነ ነገር የሚለው እና አንቺ ምሱ ነው እንደሚያሳስብህ። የኔ ቆንጆ ተይ፣ እረፍ ብሩኬ፣ ተይ፣ ተይ፣ ተይ፣ ተይ ቆንጆ ምናምን። አይ ለማናደድ አትሞክር። ምንም እያናደርኩሽ እኔ አይደለም። ያረገውን ነገር በስርዓት እየነገርኩሽ ነው። እሱ የሚፈልገው ምንም ማለዋሽን በድጋሚ እናገርዋለሁ። አንቺን ነው ምን ማለት ነው? አንቺ ከአንቺ ጋር ሌላ ኬዝ ባይፈልግ ማለት ጠረጠር፣ ምናምን አላልኩም። አልወጣኝም። እዚህ ጋር ሌላ ወሬ አታወሪ። አይንሽን ግለጪ ነው የምልሽ ከዛሬ በኋላ የሆነ ተናገራለሁ። በህዝብ ፊት ነው የተናገርኩት። ሌላ ኬዝ ቢፈጠር እጅ የለበትም። ገብቶሻል። እሱ የፈለገውን ነገር ያድርግ። ይቅርታ አልጠይቀውም። የሚያመጣው ነገር ምን ሊፈጠር ይችላል? እሱ የምታየው ይሆናል። የምታየው ይሆናል። አንቺ እንዴ፣ በዚህ ይልቅ አይ፣ ያገባኝ። በቃ ግን እሱን እኔ ይቅርታ ጠይቀው ልትይ ነው የጠራሽ? አልጠይቀውም። ለምን አልጠይቀውም? ምንም አያመጣም። እሺ ቢያንስ እንደዚህ ዓይነት ንግግሮችን እየተናገርህ ባስለታስ አታስይዘው። ልጁ ነው አይደለም ምል ምንም ውስጥ ይግባ። ገብቶሻል። እኔ አክብሬው ታግሼው ዝም ብየው ነበር፣ በጣም አክብሬው እራሴን አውርጄ። እንደዚያ አፉን ሲከፍት ምናምን ተያይዛችሁ ምናምን ሲል አንድ ቀን እንኳን መጥፎ ነገር አልተናገርኩትም። ተው እያልኩት ነበር። ገብቶሻል። ከዚህ በላይ ልክ ሲያልፍ ደግሞ ምንድን ነው እምፈራው። ከዚህ በላይ ልክ ሲያልፍ ደግሞ እንዴ እኔ ድንበር እኮ ነው የማይመጣው። አይም እኮ ከሰው አለው እያለ ነው። ኤክሰስ ምንም አዲስ ነገር አይደለም። ኤክሰስ ይቅርታ ምን አንጠይቀው አትበይ ማለት ማን እንተማምነህ ነው ወይስ ምን እንተማምነህ ነው? የምትተማመንበት ነገር አይደለም። ክብሬን እኮ እኮ አሳስቦኝ ነው ዛሬ የመጣሁት። በቃ ካሳሰበሽ፣ እኔና አንቺ እኮ ጨርሰናል። ገብቶሻል። በጣም ጨርሰን እንደዚህ ይሻላል። በቃ ይሻላል። ሁሉ ጊዜ አክብሬሽ እንኳን እንደዛ ጥፋተኛ መሆኔን አምኜ እንኳን ይቅርታ አስጠይቅሽ። ቼክ ያላረክሽን ሰው ነሽ። እንደዛ ይሻላል። ምናን ብለሽ ማን የምትወሪ ኮኑ ሱ ከሆነ እኔ ሌላ ከዛሬ በኋላ እኔ በሱ ጉዳይ ልብ ካለ ድጋሚ ምን ነው ድጋሚ ወይ አልፈልግም። አንቺን አልነካውሽም፣ በቃ እንዴ! አልነካውሽም። እና ልትነካኝ አስበሽ ጭራሽ አልነካውሽም። በቃ ስለሱ አያገባሽም። እሱን ነው እያወራሁ ያለው። ሲታሰብልህ አትወድም ልበል? ዛሬ ነው የምታስብልኝ ዛሬ እንደዛ ተጨንቄ እንደዛ እየለመንኩሽ ይወራሽ እየለመንኩ እየደወልኩሽስላለፈው ፋይል አሁን መጨቃጨቅ አለብኝ? ቪዲዮ ላይ ስላለፈው እኮ አንቺም እኮ አለብሽ አይምሮ ላይ ይቅርታ፣ ማረ ከፈለግሽ ከልብሽ አድርጊልኝ፣ እሺ፣ እኔ ከልብሽ አድርጊልኝ። እንደዛ ያለ ይቅርታ ከልብሽ ነው። ያለፈው ረስቼለሁ ምናምን አይደለም ብለሽ እንድታወሪኝ አልፈልግም። ይብቃሽ፣ በቃ እረፊ። እኔ እናንቺ እኮ በቃ ማመን ያለብሽ ነው ማኝ እሺ። እናን ተጫርሶ ተከባብረን እስካሁን እኔ አፉን ሲከፍት ከሶስና ጋር ተያይዘ ይሄድ ምና ምና እያለ አፉን ሲከፍት ታግሽ ዝም ብያለሁ። ገብቶሻል። አሁን ምን እንደሚያመጣ ያለ ወንድ ከሆነ መጥቷው ላይ አሁን ምንም ይቅርታ ምናምን የምጠይቀው ነገር የለም። የራሱ ጉዳይ። እንደፈለገ ሳከብረው ካልተከበረ ገደል ይግባ። ገብቶሻል። ሳከብሮ እንደሱ አክብሮ ያለው እንደ ባህሪ አክብሮ ያለው። ለምንድን ነው በመነጋገር አታምኑ? አለ መቻማናችሁ እናንተ እንዴ እ መቻምነሽ ነው እና በድብድብ ነው እንዴ ሳታምኑ? ታገስኩት። ከዚህ በላይ ምን አናቴ ላይ እንዲወጣ ነው እንደምጠብቀው? ምን ላድር? ከዚህ በላይ ሳምንቱ ሙሉ እንዲ መነጠፍ እኮ ነው የቀረኝ ሳምንቱ ሙሉ ይቅርታ ጠየቁ። ምን ላድርገው? ከዛሬ በኋላ ያገባኝም ያመጣውን ያመጣ ልብካለው መጥቶ ያወረኝ አሁን ሽንታም ሽንታምኑ ነገርሽ ንገሩ ምን ማለት ነው? አያገባሽም። ስለ እሱ ስለ እሱ አያገባሽም። አንቺን አልነካውሽም። ገብቶሻል? አሁንም ወደ አንቺ እንዳልቀየር አልነካውሽም። እሱን ነው የተናካውት። አንድ አልሰደብኩሽም እዚህ ጋር እና ልትሰድበኝ ፈልገህ ነው እኮ አንቺ ራሱ አፈናት ትክፈት፣ ምናምን ነው ትክፈት፣ ምናምን አትበኝ። በኝ አንነከውሽም በቃ ነው ነው ማለት ጀግንነት ተሰማ ምንም ጀግንነት ስለ ጉዳዩ ጀግንነት ምን ገረመሽ? አከበርኩት ታዲያ ከሆነ ድብድብ ከሆነ በድብድብ ከሆነ የሕፃን ልጅ ወሬ ነው። ሴትን ልጅ አይደለም እንዲህ ለመምታት ይቅርና ምንም ማላረክሰልኝ እሱን ታውቂያለሽ። አረባከ እኔ ፊት ለፊት ነኝ ምናምን ምናምን እያልሽ እንዳትቀበጣጥሪ። ይያሊ የሕፃን ልጅ ወሬ አታውቅ። አሁን ስሚ ማርያም ስሚ፣ እየሰማሽ ነው። ማይሆን ነገር እያወራ ነው እኮ። ማይሆን ነገር ያወራት ምንድነው ነው አልኩሽ። ስሚ፣ ቢያንስ ከዳኒ ጋር ጥሩ ነገር አሳልፋችኋል፣ መጥፎም ነገር አሳልፋችኋል። ግን እንደዚህ አፉን ሲከፍት እንደዛ አድርጎት ዝም አትበይ። አፍን ስከፍት ምናምን ብለሽ አትናገሪኝ። ስለ ክብር ለእኔ ልነግሪኝ ነው ሁሉ ጊዜ ያከበርኩት አነሰና ለእኔ ልነግሪ ነው? ለሰው ልጅ ክብር ምናምን ምትይው ማነኝ ነው? ማያከብረኝን ሰው ማከብረው ማነኝ ጭብይ፣ ለራሴ ዝም፣ የምታወሩ ነገር በስነ ስርዓት ወቂ። ስለዚህ ከዚህ ምጣ፣ ስሚ፣ አያገባሽም በቃ። እንዴ አፍን ስከፍት ምናምን እንዳትይኝ ከዚህ በኋላሽ፣ እንጣላ የመጠረሽ ሆነ። ስላንተ ማያገባኝ፣ ተጋቡ እንደፈለጋችሁ። ማይሆን ወሬ እኔ ስል ነው ጋር እንደፈለጋችሁን ሳይሆን እኔ ከዳኒ ጋር ያለኝን ኬዝ ራሴ እጨርሳለሁ። ከዛሬ በኋላ አያገባሽም ስለእኔና ስለዳ ተማሽኛ በቃ ከእሱ ጋር እንደፈለግሽው። ከዛሬ በኋላ ግን ስለኔና ስለዳኒ ጉዳይ አያገባሽም። ገብቶሻል? ያኔ ልክ ነኝ ብለሽ ምታስቢ ከሆነ ያኔ ይቅርታ ታደርጊልኝ ነበር። እንደዛ ስለምንሽ አያገባሽም። በቃ ሶሲ ይቅርታ፣ በቃ በጣም ይቅርታ ምንም እኔ የምፈራው ምንም የሚመጣብኝ ነገር የለም። ከሱ ምናምን የሚለውን ከሱ ነው። በቃ አንቺ አያገባሽ ነው። አረለማ ብትናገረው ነገር በቃ ይደብራል። የማይጸጽታችሁን ነገር አድርጉ። የምሬ ነው፣ ጥራሽ የማይጸጽታችሁን። እኔም ተካተትኩኝ። እኔ እኮ ልሞክር እኮ ነው ያልኩት። ሃይማኖት ምን አድርጊ ነው? እኔ ቆይ ቢያንስ ሞክር። የደከመኝ እውነት የምሬን። አልገባሽም? ማለት ሁላችሁም ሶስና ላይ፣ ሶስና ስንት ሰው ነች? አንድ ሰው ተበጣጥሳ ስንት ቦታ ትሁን እንዴ? ዳንኤል ነው ሲገነ አረጋጊው ወይ አይ ሲያነሳልኝ አረጋጓለሁ። ገባሽ አይደለ? ሃይሚ አንቺን እሺ ብሎ ያነሳልኝ ሰውዬ፣ ለኔ እሺ ብሎ ያነሳልኝ ሃይሚ። እግዚአብሔርን እየሞከርኩ ነው አሁንም ቢሆን ላለማስቀየም። ብሩክንም ትረጃለሽ፣ እኔንም ትረጅናለሽ። ጥፋት ብናጠፋም ስንት ሳምንት ሙሉ ተመላልሰን ይቅርታ በይላና አይደለ ንዴት ነው ብለን ችግር የለውም ብለን ብዙ ነገር ስንነጋገር አይደለም። እኔም በዛ ቪዲዮ ብቻ አይደለም ያደረጋችሁት ብዙ ነገር ነው። እኛ እሱን ደጋግሜ ማውራት አይጠበቅም። ተይ ተይ ነው ቀቀቀ እውነት ይቀር፣ እኔ የምችለውን እሞክራለሁ። አክብረሽ አክብራይ፣ ስለጠራሽኝ አመሰግናለሁ። ሳላከብርሽ ቀርቼ አይደለም የምሄደው፣ የምሄድበት ቦታ አለኝ። የምችለውን ሞክራለሁ የሚጠላ